በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አንድ አምላክ በሚሆን በአብ ወወልድ ወመንፈስ ቅዱስ። የካቲት ሰላሳ በዚህ ዕለት የመጥምቀ ዮሐንስ የከበረች ራሱ ተገኘች። ይህም እንዲህ ነው። ከሃዲው ሄሮደስ የከበረ ዮሐንስን ራሱን ይቆርጡ ዘንድ ባዘዘ ጊዜ ከእስር ቤት ራሱን ቆርጠው ወደ ጎርጉ ሄሮደስ አቀርቧት ፤ እርሱም ለወገኖቿ በማሳየት በቅዱስ ዮሐንስ ላይ ስላደረገው ስራ እንደሚያዝን ገለጠላቸው። የክቡር ዮሐንስን ምራስ በቤቱ ውስጥ ያለ አስቀራት። የፊተኛቱን ሚስቱ የንጉሥ አረጣ ልጅ ግን በአባረራት ጊዜ በአባረራት ጊዜ ወደ አባቷ መጥታ በፊቱ አለቀሰች። ሄሮደስም በእርሷ ላይ ያደረገውን ሁሉ እርሷን አሳዶ ወንድሙን ሚስት ሄሮዳያዳን እንዳገባ ነገረችው። በዛን ጊዜ ንጉሡ አርጣ ተቆጥቶ ተነሳ። የሰራዊቱንም ሰብስቦ ወደ ገሊላ ዘመተ። የገሊላ ሀገሮቹን ሁሉ አጠፋ፣ በእሳትም አቃጠለ። ንጉስ ጠባሪዎስ ቄሳሪ ይህን ነገር በሰማ ጊዜ ሄሮደስ አባ አባረራት በልጁ ምክንያት ንጉሡ አርጣ ይህን እንዳደረገም በአስረዱት ጊዜ ስለዚህ ንጉሥ ጤባሪዎስን ቄሳር ተቆጣ። ሄሮደስም ወደ ሮም ከተማ ወደ እርሱ አስቀርበው፣ በእርሱ ምክንያት የሀገሮቹን ጥፋት በመደረጉና ታላቁ ነቢይም ስለመገደሉ ከሹመቱ ሻረውና እንድልኩሉ ወደሚባል ሀገር አጋዘው። በዚያም በክፉ ሙሟት ሞተ። የቅዱስ ዮሐንስ ራስ ግን በሄሮደስ ቤት ተቀብራ ትኖር ነበር። ከዚያ በኋላ ንጉሥ ጠብጤ ባሪዎች ጭፍሮችን ልኮ ሄሮደስን ቤት ያስፈረሰ ጠሪቱንም ሁሉ ወሰደ። ለሚያዩም ሁሉ አሪያና ተረት ሁኖ ያለ ጣሪያና ያለ ድጃፍ ቀርቷትና ነጋዴዎችም መናሪያ አድርገው ያድሩበት ነበር። በዚያም ወራት በ በገንዘብ ድሆች በሃይማኖት ባለጸጎች የሆኑ ሁለት ሰዎች ነበሩ። እነሱም ሊሰግዱ የከበረ የአርባ ቀን ጾም ሊጾሙ ወደ ኢየሩሳሌም ተጓዙ። ይህ ከብዙ ዘመን በኋላ ነው። ምሽት በሆነ ጊዜ ምድረ በዳ በሆነ በሄሮደስ ቤት ውስጥ አደሩ። ቅዱስ ዮሐንስም ከሳቸው ለአንዱ በሕልም ተገለጠለትና የከበረ ራሱ ያለችበትን ቦታ አስረዳው ወደ ቤቱም ተሸክሞ ይወስዳት ዘንድ አዘዘው። በነቃም ጊዜ ራዕይ እንዳየ ለባለንጀራው ነገረው። ቅዱስ ዮሐንስም ወደ አመለከተው ወደዚያ ቦታ ተነስተው በአንድነት ሄዱ። በቆፈሩም ጊዜ የሸክላ እቃ አግኝተው አግኝተው ከፊቷት ከፈቷት። ያን ጊዜ እጅግ የሚመስጥ በጎ መዓዛ ያለው ወጣ። የቅዱስ ዮሐንስ ራስ አገኘዋት። ከእርሱም ተባረኩ። ወደ ሸክላውም እቃ መለሱትና በፊት በፊቱ እንደነበረ አፉን ዘጉ። ያም ሰው ከርሱ ጋር ወደ ቤቱ ወሰዷት፣ ታላቅ ክብርም አከበራት። ሁሌ ጊዜም የሚያበራ መብራቶችን በፊቷ አኖሩ። የዚያ ሰው እረፍት በቀረበ ጊዜ ለእህቱ ነገራት። እርሷም ቅድስና ስላላት እርሱ ሲሰራው እንደነበረ ትሰራ ዘንድ አዘዛት። እርሷም የምታከብራትና ሁሌ ጊዜ መብራቶችን የምታበራላት ሆነች። ቅዱስ የቅዱስ ዮሐንስ ራስ ወደ አሪዮሳዊ ሰው እስከደረሰች ድረስ ከአንዱ ሰው ወደ አንዱ ሰው የምትተላለፍ ሆነች። ይም ሰው በካዲዮ አሪዮስ እምነት ውስጥ ያለ የቅዱስ ዮሐንስ ራስ ድንቆች፣ ታምራቶች እንደምታደርግ ያስብ ነበር። የከበረ ዮሐንስም ከእርሱ የሚበልጥ ሰው በላዩ አሰለጠነበት እና ከዚያ ቦታ አሳደደው። ያን ቦታ በአባ ቄርሎስ በኢየሩሳሌም ሀገር አባ አናያኖስን በሀገረ ህምዳ ኤጲስቆጶስነት ከተሾመ ድረስ መድረስ ፈጽሞ ሰው የማይኖርበት ምድረ በዳ ሆነ። ቅዱስ ዮሐንስም ለአባ አንያኖስ በሕልም ተገልጦ የከበረች ራሱ ያለችበትን ቦታ አነግሮት አመለከተው። አባ አንያኖስም ሂዶ እንደ ዛሬው ግንቦት 30 ከዚያ አወጣት። ይህም የካቲት 30 ቀን ካገኙት በኋላ ዳግመኛ አገኙበት ቀን ነው እንዲህም የሚል አለ። የከበረ ዮሐንስ አፈወርቅ ተናገረ። ይህም ሄሮደስ ባዘዘው ጊዜ ቅዱስ ዮሐንስ በእስር ቤት ሳለ ራሱን በሰይፍ ቆርጠው በህፃህል አድርጎ ወደ ሄሮደስ አመጡለት። እርሱም ለሄሮድያዳ ልጅ ሰጣት። እርሷም ለእናቷ ወስዳ ሰጠች። ይህችም የከበረች አመንዝራ ልትዳስሳት በወደደ ጊዜ በወጭት ውስጥ ጠጉሯ ተዘርግቶ ወደ አየር በረረች። በአየርም ሁና የወንድህምን ሚስ ልታገባ አይገባም ቢያለች የምትጮኸው ሆነች። እንዲህም እያለች አስራ አምስት ዓመት ኑራ በአረቢያን ምድር አርፋ በዛሬት በዚያ ተቀበረች። ነዲያንም በዚያ ቦታ የሚያድሩ ሆኖ፣ በእግዚአብሔር ፈቃድም ሁለት አማንያን ነጋዴዎች ወደዚያ ቦታ ደርሰው አደሩ። ቅዱስ ዮሐንስም በህልም ተገለጠላቸውና የከበር ራሱን ያወጡት ዘንድ አዘዛችው። እነርሱም አወጧት። ከርሳቸውም ጋር ወደ ቤታቸው ወስደው ታላቅ ክብርና ከበሯት። ለእግዚአብሔር ምስጋና ይሁን። እኛንም በመጥመቀ መለኮት መለኮትም ባጠመቀ በከበረ ዮሐንስ ጸሎት ይማራል። ልዩ የሆነች በረከቱም ከኛ ጋር ትሉ ለዘላለሙ አሜን። በዚች ዕለት የከበረ የእስክንድሪያ ሊቀ ጳጳስ አባ ሜናስ መታሰቢያው ነው። በረከቱ ከኛ ጋር ትሉ ለዘላለሙ አሜን። በእግዚአብሔር ቸርነት በየካቲት ወር የሚነበብ መንባብ ደረሰ ተፈጸመ። ለእግዚአብሔር ምስጋና ይሁን። የነቢያት የሐዋርያት፣ የጻድቃን፣ የሰማዕታት፣ የደናግል፣ የመነኩሳት፣ የቅዱሳን ሁሉ በረከታቸው አምላክን የወለደች እመቤታችን የቅድስት ድንግል ማርያም በረከቷ በርእሰ ሊቃነ ጳጳሳችን በአባ ማትያስ ላይ ይደር፣ በሁሉም ሊቃነ ጳጳሳትና ኤጲስቆጶሳት፣ ሃይማኖታቸው በቀና ቀሳውስትና ዲያቆናት

ከግዕዝ ወደ አማርኛ የተረጎመውን ቃል ንባቡን በእርጋታ መፍስና በተመስጦ ሁሌን ያዳመጠውን በደለኛ ሁሉ የምታስምር ጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን፣ ኢየሱስ ክርስቶስ በአንድነት ይማረን፣ ኢየሱስ ክርስቶስ በአንድነት ይማረን። ለዘላለሙ አሜን።